በዶሮ ያመልካሉ ሲመለከ ከሙስሊም ቤተሰብ ነው የመጣው። ጨሌ ምናምን ያመልካሉ። ማረፍ ነው ያቃተሽ ማረፍ ይሆንልሻል። አሜን። እግዚአብሔር አንተን ለዓለም ነው፣ ተነስ። አኖይንቲንግ እጅ ላይ ያመጣል። ኃይለኛ ሃዴገ ረቤስ ጥማት፣ እግዚአብሔር ጋር ልኩን ያጣ ጥማት፣ ልኩን ያጣ ጠዋት፣ ሌሊት፣ ቀን፣ ማታ እግዚአብሔር በአንተ እንዲሰራ ነው። አይምሮ የተከፈተ ነው፣ ለትምህርት ለዕውቀት የተከፈተ ነው። በትክክል የማየው ዶክተርም የስ በትክክል ሰው የሚጠብቀው በአንተ ላይ የሚጠብቀው ነገር ኢንጂነርም በትክክል ትልቅ ቦታም መድረስም ግን ህይወት ከቅባት ጋር እግዚአብሔር እንደ ያለ እንጀራው እኔ ነኝ አለ። አሜን። ቅባት ልመናው፣ ቅባት ጉዞ፣ ቅባት እንደማይታወቅ አድርጌ ቀይረዋለሁ። ለብዙዎች መፍትሄ ይሆናል አለኝ። ያበዱ ሰዎች በእጅ ይፈወሳል። በጨለማ የተያዙ ሰዎች ይፈታሉ። የሞተ ነገር ይነሳል። ማን ምድሪቱን አሳልፈው ይሰጣል። አሜን በሉ እስኪ። ታላቅ ቅባት ነው የሚያገኘው ከቴፔራ ዲያባስ ባኒያማውስ። የትምህርት ጊዜ እያበቃ ነው። አሁን እየተማርክ ያለህበት ጊዜ ነው። የምታለፉበት መንገድ ሁሉ የምድረ በዳ መንገድ ነው፣ ግን የትምህርት ወቅት ነው። እያለፈ ነው እያለፈ በትክክል ይሄ አለ ቅባት እኔ እንትን ነው። ይቅርታ አድርጉልኝ። እኔ እኔ አለፍ ያለሁ በታሽቶሎጂም በምንም አለፍ ያለሁ ትንሽ ልጅ የሚመስላቸው ሰዎች አሉ፣ እንዳትሸወዱ። ሙሉ ወንጌል ውስጥ ነው እኔ አገልግሎት የጀመርኩት የዛሬ 17 ዓመት። ታሽቶሎጂም ይባላል ሻባ ወርዳንያ። የምታልፉበት መንገድ አለ፣ ቅባቱ የሚያሳልፋት መንገድ ኢየሱስን ስትፈልጉ በሰው መገፋት፣ በቤተሰብ መጣል፣ በጓደኛ መጣል፣ በነገሮች ሁሉ ማለፍ አለ። ጌታ እንዲህ አለ፣ የትግሉ ጊዜ ያበቃል።

የልቤን ከልቧ አጫውታታል። አሜን አሜን። ሊብራ ዳኮ ሳቴን። ለዘመናት የሚሆነው ለትውልድ የምትመግበውን ነገር እግዚአብሔር እየሰጠ ያለ ሰዓት፣ ብዙዎችን አሳልፈ ይሰጣሃል። ይኸው ወንጌል ውስጥ አለ፣ እሳት ውስጥ አለ። ነፃ መውጣት ፈውስ በእጆቹ ይጀምራል። ይሄም ታላላቅ ኀይለኛ የተደበቁ መናፍስቶች በአንተ እጅ ይመታሉ፣ ይመታሉ። ፈውስ በአንተ ላይ ይሆናል። ዓይሎቹ ይከፈታሉ። መውጣት ይሆናል። ወደ አዲስ መንገድ ትገባለህ።

ብዙ ጸልየዋል። ብዙ ፊቱን ፈልጓል። ዛሬ እግዚአብሔር እንዲያለኝ በልዩ ኃይል አገኘሁት፣ በልዩ ክብር አገኘሁት፣ በልዩ ቅባት አገኘሁት። አሜን። ሁላባባስ ረበደበስ ፕራዲያ ማንዳ ኮታ ሸለበራ ናማያ ታንክ ዩ ሎርድ። ከዛ አምልኮ የተነሳ ቤተሰብ ሁሉ ስካተርድ ነው። አንዳንዶቹ ያገባሉ፣ ይፋታሉ። አንዳንዶቹ ስራ ይሆንላቸው እዳንዶች ዝግ ነው። ከዛ ውስጥ ደግሞ አይምሯቸው የሚመታሰቦች አለ። አንዷ ንተ ነገሮችን እስርስር አርጎታል። ምን መስራት ከሰው ከሰውጋር መግባባት አልቻል ቁጭ ብለ ነውማይ ብዙ ፖቴንሻል ነበረ ፖቴንሻል ሉትዘግጾ ለው ዛሬ የምትወጣበት ቀን ነው። የሚከታተል መንፈስ ይቆርጣል። ዛሬ ከን የሚወስድ ሰው ማን? የጭንቀት የአይምሮ ለቶኩዛዳሀባሳን በኢየሱስም ዛሬ ይህንን መንፈስ እቆርጣለ አቶ ግርማ የሚባሉ ሰዎች ሰውም ያሳየኛል እግዚአብሔር። በፋሚሊ ያለ በበሽታ መጥቶ ሊጥላቸው ያለ እግዚአብሔር አምላክ እሱንም ይሰብራል። አሜን፣ አሜን። ነው ወይ ምንድን ነው የሚያደርግህ ብቻ ማውራት አእምሮ ብቻ መድኃኒት ካልወሰድኩ ብቻ ይኖራሉ። ያለ መድኃኒት አልተኛም፣ ያለ መድኃኒት እንቅልፍ አልተኛም። እሺ አሁን ከጸለይኩ በኋላ በሚሆኑ ተአምራት መተት ትመሰክራለህ? እንቅልፍ መተኛት ያለ መዳኔ ብጀምር መሰክራለ መሰክራለ። ጌታ ክብር። ነገሮቹ እንዲመለሱ እናገራለሁ። ከልጅነቱ ጀምሮ የተወረወረ ቀስት ይሰበር፣ በኪዳን የሚፈልገው መንፈስ ሲቆረጥ በኢየሱስ የተዛባበት ነገር ይስተካከል፣ እንቅልፉ ይስተካከል፣ አመጋገቡ ይስተካከል። አቻኖን ብራዛና ማሳካዳባ ከሰው ጋር እንዳይቀላቀል ብቻውን እንዲሆን እንዳይመቸው በነገር ሁሉ እንዲዘገይ የተደረገ ስራ ሁሉ በኢየሱስም የፈረሰ ይሁን ይህን የዘር ማንዘር ስራት ከእሱ ላይ ቆርጫ የተቆረጠ ይሁን በኢየሱስ ክርስቶስም ዘመኗን በመንከራታት እንድትጨርስ የሚያደርግ እባብ ዛሬ ከዘመኗ ላይ ተሰብሯል ማረፍ ነው ያቃተሽ ማረፍ ይሆንልሻል በቃ ሲጨንቀኝ ነው ወደዚህ የመጣሁት። በጣም የተቅበዘብዝኩ ነበር። ሶስት ቀኔ ነው በቃ በቃ ያቅበዘብዘኛ ነ ውጭ ሀገር ጀመርኩኝ፣ አልተሳካም። እኔ ታሪኬ ኢየሱስ ነው። በረሃ ላይ ነው ያሳደገ ጌታ። ባለፈ አፋር ክልል መሬቱ ምናምን ሊንቀጠቀጥ ሲል ጌታ ከዚህ ትወጫለሽ አንጂ አለኝ። እኔ እዛ አልተኛም ነበር እኔ በወጣው በአራት ወር እዛ መሬት መንቀጥቀጥ ደረሰ። እሳት ምናምን ተራራው ላይ ፈነዳ። ህዝቡ እንዳለ ፍንቅልቅል ላረገ። በቃ እዛ ሀገር ላይ እኔ መከሯን የምትረሳበት ሲዝን ይሁንላት። ለቅሶና እንበዋን የምትረሳበት ሲዝን ይሁንላት። የምትስቅበት ሲዝን ይሁንላት። አዋጅን በአዋጅ ሽር ያለው ከልጅነትሽ ከወጣሽ በት ቤት እቀጣት አለው ያለ መንፈስ ሲዝትብሽ የነበር ሴትነሽ ከሙስሊም ቤተሰብ ነው የመጣሁት። ጨሌ ምናምን ያመልካሉ፣ በዶሮ ያመልካሉ። እግዚአብሔር መንፈሱን አፍርሶታል። ነ ሞገስ ይሰጥሽ። 2018 ሞገስ ይሰጥች። በምትሰሪው ተከናወኝ፣ በምትሮጩ ተከናወኝ፣ በምትገቢው ተከናወኝ። ትርፋማነትም በአንች ላይ ተናግሬአለሁ። ነገሮች ሁሉ ይቀየር፣ ከዚህ መስከረም ወር ጀምሮ ይቀየር። ስራሽ ሁሉ በኢየሱስ ክርስቶስ ስም የተለቀቀ ይሁን። በኢየሱስ ክርስቶስ ስም አሜን።